ስጋ አይደለም ያለው ከዛ ወዲያ የትንሣያችንን ስጋን የያዘው። ስለዚህ አንድ ሰው ከሞተ በኋላ ሲነሳ ይሄ የመከራው የሚራብ የሚጠማ የሚደክም የሚዘል አልጉስኝ የሚል ምናን አደለማ። በአዲስ ጸጋ ነው የሚነሳው አደለም። ስለዚህ ክርስቶስ ከዛ በፊት የያዘው ስለ ምድራዊ ስጋው ነው። ከዛ በኋላ የተነገረው ግን የትንሣያችን በኩራት የሆነውን ያንን ቅዱስ የሆነውን ስጋ ይዞት የተነሳው እኛሁ ወደፊት የምናገኘውን ለዚህ በጥምቀት ሞታችንን ገለን ትንሳያችንን ለመተባበር በጥምቀት አንድ ምን ሆነ በሮሜ ትምህርት መሰረት። ስለዚህ ስንነሳ የምንይዛት ያችን ስጋ በኩራችን ሆነልን። የትንሳያችን ምሳሌ ያ ስጋ አይሞትም። ዘላለማዊ ስጋ ሆኗል። ስለዚህ ዘላለማዊ ለሆነ ስጋ አንድ ተብሎ ተቆጥሮ አርባ ቀን ተባለች እንጂ እዛ ሶስት አመቱ ላይ ነበረው አይደመርም። ለምን በአይሞት ኖሮ ይደመራል። ሞቶ ግን የማይበሰብሰውን ስጋ የማይደክመውን ስጋ የማይገረፈውን ስጋ ይሄ ዘላለማዊ የሆነውን የትንሣኤያችንን ስጋ ይዞ ስለተነሳ ከዛ ወዲያ። በጣም አመሰግናለሁ። ብስራተ ገብርኤል የመጨረሻ ጥያቄ ምንድን ነው? ጌታ በአርባ ቀን ካረገ በኋላ በአስረኛው ቀን መንፈስ ቅዱስ እንልኳለ ሐዋርያቶቹ እና እስከ አስር ቀን ድረስ ጌታችን መድኃኒታችን የት ነበር? ለምንስ አስር ቀን መዘግየት ፈለገ? ለምን ጌታ የትም ቦታ ይገኛል ነው የምንለው እና ከአርባ ቀን በኋላ ጌታ፣ ከአስር ቀን በኋላ ነው መንፈስ ቅዱስ ነው የላከላቸው። እና ለምን አስር ቀን መዘግየት አስፈለገው? አስር ቀን ድረስ የሱ የት ነበረ? በጣም አሪፍ። አስር ቀን ጌታ የት ነበረ? በአባቱ ዙፋን ነበረ። ይሄ ቀላል። ለምንድነው አስር ቀን የሆነው? ሰባት ቀን ከደብረ ዘይት ተነስተው ኢየሩሳሌም እስከሚመጡ ድረስ በኢየሩሳሌም ስለሆነ መንፈስ ቅዱስ የሚቀበሉት ሰባቱም ቀን በመንገድ እንደፈጁ ያስቀምጣል። አንድ ሳምንት ያህል በእግር ተጉዘው ልክ ያንን ከጨረሱ በኋላ አስራ ሁለተኛውን ሐዋርያ በጴጥሮስ በኩል ማቲያስን መረጡ። ልክ እሱ ሲጨርሱ ሐምሳኛዋ ቀን ሞላች። ከዛ ወዲያ መንፈስ ቅዱስ መጣ፣ ሙሉ ሆነ ማለት ነው። አይ በጣም ከሰው ጋር እየተከራከርንበት ስላለ እኔም አቀው ሰልስት ምቱም እንዳስቀመጡልን በአርባኛው ቀን አረገ፣ በአባቱ ቀኝ ተቀመጠ ነው፣ በልዕልና በክብር ተቀመጠ ነው እንግዲህ የተጻፈልን አሁን ላይ ግን አይ አስር ቀን ባለመላእክት ሆኖ ለመላእክቶች የነበረበትን ህማማቱን፣ ስቅለቱን፣ ትንሣኤውን ሲሰብካቸው ሲያስተምራቸው ነበር ይላሉ። እኛ ደግሞ ያው እንዳደረገ ደግሞ መላእክት ናቸው መጥተው እንደውም ሐዋርያቶቹን ያርጋጓቸው ከፍ ብሎ ሄደው ሲመጣም እንዲታዩታላችሁ ብለው ያርጋጓቸው። እነሱ መላእክቶች በሁሉም ቦታ አሉ ያደርግ ሰባቸዋል እና ይህንን ለማጥራት ነው ያው እዚሁ መብቱ ነው መስበር እንትን ነው ዓለም። እንዲህ የሚባል ትምህርት ቤተክርስቲያን የላትም። እንደ አላት ከተባለ እንኳን እኔ አልሰማውም አላውቅም። እንደው ግን አለ ከተባለ እንኳን መብቱ ነው፣ መብቱ ነው፣ ፍጥረቶቹ ስለሆነ መብቱ ነው። ይሄ ምንም በቃ ለሐዋርያት በኢየሩሳሌም ጠብቁኝ፣ ከኢየሩሳሌም እንዳትወጡ መንፈስ ቅዱስን እስከምልክ ስላላቸው ኢየሩሳሌም እስከሚበሉ እስከሚገቡ ሰባት ቀን ፈጀባቸው። ሶስተኛው ቀን ደግሞ የግዴታ ማቲያስ መመረጥ ስላለበት እስከሚመርጡ ሶስት ቀን ፈጅቶባቸዋል። ከዚያ ዋዲ እግዚአብሔር ውሸታም አይደለም። መንፈስ ቅዱስ ልኮላቸው እግዚአብሔር አይዋሽምና። የት ነበረ ለሚለው ጥያቄ ያው የእሱ መብቱ ነው። የት እንደነበረ እኛ መገደብ ስለማንችል ማለት ነው። ትልቁ ነገር በተገለጠ ልልክ እንደዛ አይደለ አባቶች አሉ። የእግዚአብሔርን ነገር ለመናገር በተገለጠ ልልክ እናወራለን እንጂ አንመረምርም። ብንመረምርም እንስታለን። ብንስት ከእግዚአብሔር መንግስት እንወጣለን አይደል? ያሉት። ብዙ የሚመረምሩ ሰዎች ብዙ ነገር ይሳሳታሉ። እኔ አልመረምርም፣ የተሰጠኝን ነው የምቀበለው። እና እንደዛ ነው አለሜ። እሺ አመሰግናለሁ። ብዛተ ገቤ እግዚአብሔር ስጠለን ጸጋውን ያብዛሉ። እንደ አሜን። ከአንቺ ጋርም እግዚአብሔር ጸጋውን ያብዛልሽ። እሺ ፈይሴ ወደ ባሻ ረኳት እኮ ዩዘርን በስማ አይናቴ ይቅርበኝ እንግዲህ ወይ ሰላም፣ እግዚአብሔር ይባርካችሁ። እንዴት ሆናችሁ? አዳምኝ እግዚአብሔር ይመስገን። እግዚአብሔር እኔ ልጠይቀው ዩዘርን ትቀጥላለች። ተቀጥላለች አይቀንጂ እሷ ለቤቱ እንግዳ ሆና እየሰማች ማስታወሻ እያያዘች። እሺ ጥያቄ ማለት ነው ለምሳሌ በየአመቱ የጥምቀት እለት በዓል ሲከበር የምንረጭ ጸበል ወይ ደግሞ ትምቀት አለ ማለት ነው። አሁን እሱ የቀዳር ነው ወይስ የምን እንላለን? ምን የምን መታሰቢያ ብጫ ነው። ጥምቀትም አይደለም፣ ጥምቀትን ለማሰብ የሚከናወን ስርዓት ነው። ለኃጢአትም አይደለም፣ ለመጠመቅም አይደለም ለምንም አይደለም። በቃ ጥምቀትን ለማሰብ የጥምቀትን ስርዓቱ ለመፈጸም ጥምቀት በውሃ ስለነበረ፣ ስለዚህ ለማሰብ ለመታሰቢያ ነው ማለት ነው። እሺ አመሰግናለሁ። ሌላ ጥያቄ ደግሞ ማለት ነው ምስጢረ ሥጋዌ ላይ ሰዎችና ሰው ከነፍስና ከስጋ ከሁለት ባህሪ አንድ እንደሆነ ጌታችን ኢየሱስ አምላክም ከስጋ ጋር ያለመለወጥ አንድ ሆኗል ያለው አባታችን ቅዱስ ቄርሎስ ነው ወይስ የትኛው ነው? ቄርሎስ። እሺ በቃ ይህን ለማረጋገጥ ነበር። ቃሎች ያሰማልኝ። አመሰግናለሁ። ጎበስ እዚርስ ጥሎች። አመሰግናለሁ። ጸጋውን ያብዛልህ፣ ትዕግስቱን ስጥ እግዚአብሔር አምላክ ወንድሜ። እግዚአብሔር ካናንተ ጋር እሺ። አሁን ውረዱ። መዝሙር እንስማና ወደሚቀጥለው ትምህርታችን እንሂድ። እድል ስትሽ ይዘርዬ ቻውትኛለሽ። እሺ ጥያቄ ልጠይቅህ። እኔ ጠይቄ ልክ እንደነሱ መስማት ከሆነ አይ ጥያቄ እናድርገውና፣ እሺ መጽሐፍ ቅዱስ ዮሐንስ ራእይ ምዕራፍ አራት ቁጥር 24 ላይ ምን ይላል? እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስ እና በእውነት ሊሰግዱለት ያስፈልጋቸዋል ይላል ይህንን ታብራራልኝ አለ በጣም አሪፍ እሺ እግዚአብሔር መንፈስ ነው ማለት እግዚአብሔር አምላክ የሚገደብ የሚዋሽ አይደለም በእውነትና በምን ክፍሉን ልክፈትልሽ ቆይ እያነበብ ነው ኒዳ ዮሐንስ ራይ ምዕራፍ አራት ቁጥር ሀያ አራት አሳዘንሽኝ እኮ ብቻሽን ቁጭ ስትይ እየሰማሁ ነበር ቁጥር ሀያ አራት ላይ የዮሐንስ ራይ ነው አይደል ያልሽኝ አዎ እንደሱ ግራ ገባኝ እኮ እሺ የዮሐንስ ወንጌል ወይ የዮሐንስ ወንጌል ምዕራፍ አራት አቤት፣ ክብራል ፈለጋችሁኝ። ቁጥር 24 ከ22ን ጀምር። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን፤ መድኃኒት ከአይሁድ ወገን ነውና ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ የሚሰግዱባት ጊዜ ትመጣለች፣ እርሷም አሁን ናት አላቸው። እነማንን ነው እያወራቸው ያለው? ለአይሁድ ህዝቦች። በጣም አሪፍ። ስለዚህ ማንን ይቃወሙት ስለነበረ ክርስቶስ ክርስቶስ ደግሞ የአብና የመንፈስ ቅዱስን መኖር የእግዚአብሔርን መንግስት ለመግለጥ ነው አይደል? ወደዚህ የመጣው ወደ ምድር ተመላልሶ የሚያስተምረው። ስለዚህ ኢየሱስ ክርስቶስን ሰው ብቻ አድርገው ያዩት ነበረ። አምላክ ነው ብሎ አይቀበሉ። ይህንን ክፍል የታገኘዋለሽ በዚህ ኮንቴክስት ምዕራፍ አምስት ከቁጥር አስራ ስምንት ላይ ስትሄጂ እነዚሁ አይሁዳውያኖች እንደዚህ ይሉታል። ስለዚህ አይሁድ ጌታ ኢየሱስን ያሳድዱትና ሊገሉት ይሹ ነበረ፣ በሰንበት እንዲህ ያደርግ ነበረ። ጌታችን እየሱ መልሶ አባቴ እስከ ዛሬ ይሰራል እኔም እሰራለሁ አላችሁ። ስለዚህ አይሁን ሊገሉት በጣም ይፈልጉን ነበር። ሰንበትን የሚሽር ነው በማለት ብቻ ሳይሆን አለ፣ ደግሞም እግዚአብሔር አባቴ ነው ይላል ራሱንም ከእግዚአብሔር ጋር ምን ይላል ብለው ያስተካክላል። አየሽው ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳምራዊቷ ሴቷን ነው እያወራት የነበረው። ጌታችን ኢየሱስም ሂደሽ ባልሽን ጥሪና ወደዚህ ነይ ያላት፣ የጠየቅሽን ክፍል ላይ ሴቲቱም ባል የለኝም ብላ መለሰችለት። ጌታችን ኢየሱስም እንዲህ አላት፣ ባልሽ የለኝም በማለትሽ መልካም ተናገርሽ። ቀድሞ አምስት ባሎች ነበሩ፣ ዛሬ አብሮሽ ያለው ግን ባልሽ አይደለም። ይህንስ እውነት አልሻለ። ሴቲቷም እንዲህ አለች፣ ጌታ ያንተ ነቢይ እንደሆን ካያለው አባቶች በዚህ ተራራ ሰገዱ። እናንተ ግን ይሰግዱበት ዘንድ የሚገባው ስፍራ በኢየሩሳሌም ነው ትሉናላችሁ፣ አለችው። ምክንያቱም በሰለሞን ቤተ መቅደስ አልነበረ የሚሰግዱ የነበረው። እቺ ሳምራዊቷ ሴት ግን አባቶቻችን ያለችው እነ ኤልያስ ምናምን የነበሩት ሁሉ በዛች አሁን በቆሙባት ቦታ ላይ ስግደትን ይሰግዱ ነበረ። ስለዚህ እነ ኤልያስ ላላዩት አምላክ በቃል ብቻ ለሰሙት ወይም ደግሞ ለሌሎቹ መስገዳቸውን ሲናገር ጌታችን ኢየሱስ እንዲህ አላት አንቺ ሴት እናንተ ለማታውቁ ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን። መድኃኒት ጋኔት ከአይሁድ ወገን ነው ያለው። መድኃኒት ሆኖ ከአይሁድ ወገን የወጣው ማን ነው? አይሁዳዊ ተብሎ የተጠራ ክርስቶስ ነው። አሪፍ እንሰግዳለን ማለቱ ለአብ ስለምንነቱ ሲናገር ነው። ስለሰውነቱ የአይሁድ ወገን ተብሎ ተቆጥሮለት አላ እንጂ መለኮታዊ ቢሆን ኖሮ አይሁድንም የፈጠረ ስለሆነ ወገን የለውም ስለ ሰውነቱ ግን ወገን አለ። ስለዚህ እንሰግዳለን ሲል ለአምላክ የሚሰገደውን ክብር ይናገራል። ስለዚህ ለአምላክ የሚሰገደውን ስግደት ሲነግራት በአብ ክብሩ የአብ ክብሩ የማን ክብሩ ነበረ? የራሱ ክብር ነው። ስለ ሰውነቱ ስለሆነ የተናገረው መለኮታዊ ክብሩን ይነግራታል ማለት ነው። እንቀጥለው ቆይ። ከዛ ወደ ነገር ግን እውነት የሚሰግዱ በመንፈስና በእውነት ለአብ የሚሰግዱባት ጊዜ ትመጣለች፣ እርሷም አሁን ናት አለ። ለምን እኔና አብ ምንድን ነን ብሏልና። አንድ ነው። ስለዚህ እናንተ በምታስቡኝ አይደለም። እሷ እንደ ነቢይ ምናምን ስላሰበችው ማለት ነው። ስለዚህ እኔና አብ አንድ ነን አለ። የተገለጠው እሱ ስለሆነ አምላክነቱን እንዲያውቁ እየነገራት ነው። እንቀጥለው። ሴቲቱም ክርስቶስ የሚሉት መሲሕ እንደሚመጣ እናውቃለን አለችው። እስካሁን አላወቀችውም። አየሽ እናውቃለን። እርሱን በሚመጣ ጊዜ ሁሉን ይነግረናል አለችው። ጌታችን ኢየሱስም የማናግርሽ እኔ እርሱ ነኝ አላት። ከዚህ በኋላ አሁን ታሪክ ይቀየራል። ልክ እንደ ሰው ብቻ አታናግረውም። በዚያን ጊዜ ደቀ መዛሙርቱ መጡ፣ ከሴት ጋር ይነጋገር ነበርና ተደነቁ። ነገር ግን ምን ትሻለህ፣ ወይስ ከእርሷ ጋር ለምን ትነጋገር ያለው ግን ማንም አልነበረም። ግን በልባቸው እንዴት ከሴት ጋር ቆሞ ይነጋገራል ምናምን ብለው አስበዋል ማለት ነው። አንድም ሳምራዊ ሴት ስለሆነች ስለ ሳምራውያኖቹ ታውቂያለሽ፣ የተናቁ ምናምን አይሁዶች የሚንቋቸው ምናምን ናቸው ከዚያ ወዲያ፣ በዚያን ጊዜ ደቀ መዛሙርቱ መጡ ከሴትም ጋር ይነጋገር ነበር፣ ተደነቁ። ነገር ግን ምን ትሻለህ ወይስ ከእርሷ ጋር ምን ትነጋገር ያለው የለም። ሴቲቷም ራሷን ትታ ወደ ከተማ ገባች፣ ለሰዎች ሁሉ ነገረች። የሠራሁትን ሁሉ የነገረኝ ሰው ታዩ ዘንድ ኑ፣ እንጃ እሱ ክርስቶስ ሲሆን፣ ከከተማ ወጥተው ወደ እርሱ እየሮጡ መጡ ማለት ነው። አሁን መጀመሪያ ስታናግርበት የነበረው ነገር እኔ የምትጠብቁት እርሱ እኔ ነኝ ሲላት ማን እንደሆነ አወቀችው ማለት ነው። የእግዚአብሔር አብ ልጅ እርሱ የሚጠብቁት ያድነናል ብለው በትንቢት የተነገረላቸው በነ ዳዊት፣ በሌሎቹ የተሰበቀው እርሱ መሆኑን አወቀ ማለት ነው። አወቁ ከዚያ ወዲያ ህዝብ ሁሉ መጡ ማለት ነው። ይሄ ነው ክፍሉ። ልክ ነው እና እኔ ያው ኤንፈሳይዝ እንድታደርግልኝ የፈለግኩት የነበረው ምንድን ነው? እግዚአብሔር መንፈስ ነው ይላል። አይደለም መንፈስ ነው የሚሰግድለትም በመንፈስና በእውነት ነው ሊሰግድለት የሚገባው አይደለም የሚለው? አሁን እንዴት ነው? በመንፈስ ነው። ኤቭሪዋን የሚሰግደው አይ ነው ኦርቶዶክስ የሚሆን የትምምነት ውስጥ ያለ በመንፈስ ነው የሚሰግደው። ኦርቶዶክስን እዚ ሳታስገቢው ኮንቴክስቱ ላይ ስንሄድ እየተናገር ያለው እነ ኤልያስ ሳያዩት በቃል ብቻ ሰምቶ ለማን ይሰግዳሉ እያላት ነው። አዎ ለማን ነው የሚሰግዱት የነበረው? ለእግዚአብሔር። እሺ አሁን ግን ደግሞ ሰው አሁንስ አሁን ግን አይተ ነው። እሱን ነው የሚያወራው። እና ዋናው ሀሳቤ አሁን ልል የፈለግኩት እንደዚህ በመንፈስ የምንሰግድለትን አምላክ በተለያዩ ነገሮች ሪፕሬዘንት ማድረጋችን ልክ ነው ወይ ነው ዋናው ነገር። እሺ ሳናየው ከምንሰግደው ሳናየው ከምንሰግደው አካላት መካከል መንፈስ ቅዱስ አንዱ ነ አወል ለመንፈስ ቅዱስን ታምኛለሽ ብዬ አስባለሁ። ኦኬ። ሳናየው ከምንሰግድላቸው አካላት መካከል አንዱ ማን ነበረ? መንፈስ ቅዱስ ነው አይደል? አንድ አምላክ ብለን ስለምንል፣ መንፈስ ቅዱስ ግን ፍጡር በሆነች በእርግብ መጥቷላ ራሱን ሪፕሬዘንት አድርጓል። ስለዚህ አሁን መንፈስ ቅዱስ እርግብ ነው ብለን ብንሰግድ ልንጠየቅበት ነው። ራሱን እርግብ አድርጎ ገልጧል። አዎ ገለጠ፣ እንጂ ያንን አስቀምጠን እኛ እንድንሰግድ ደግሞ አልተፈቀደም። አይ እኔ መንፈስ ቅዱስ እርግብ ነው፣ በቃ ከዚህ በኋላ ከነዚህ እርግቦች መካከል አንዱ መንፈስ ቅዱስ ነው ማለት ግን እችላለሁ። እርግብ ደግሞ መጽሐፍ ላይ ከተጻፈው ጋር ይጣረሳል። እንደገና ኖኖ አደለም፣ እርግብ ሆኗል። እሺ ቆይ ቆይ በወቅቱ እዛ ዮሐንስ በሚያጠምቅበት ሰዓት ላይ ጌታችን ላይ የወረደው በእርግብ አምሳል መንፈስ ቅዱስ ነው አደለም? ስለዚህ ለዛ እርግብ ቢሰግዱ ኖረው ተሳስተው ነበረ። አዎ መንፈስ ቅዱስ ሆኖ ሆኗል፣ ግን ለመንፈሱ እንጂ ለእርግቡ መስገድ የለባቸውም። እርግብ የሆነ እኮ መንፈስ ቅዱስ ነው። አዎ፣ ማለት ዋናው ሀሳቢ ምንድን ነው? ለምስሉ ሳይሆን አደለም፣ ለመንፈሱ ነው ምን ሰግደ እኮ ያ መንፈስ መንፈስ ማለት የማይታይ የማይጨበጥ ማለት ማለት እንዲ ያ የማይጨበጥ የማይታይ የነበረው እርግብ ሆኖ ተገለጠና መንፈስ ቅዱስ መሆኑን አስቀመጠ። ስለዚህ አሁን በሚታይ መልክ ተገለጠ፣ መንፈስ ቅዱስ። ቆይ እሺ፣ ለሰው አይሰገድማ። ሰው የሆነው ማን ነው? ክርስቶስ ነው። ስለዚህ ከመንፈስ መካከል አንዱ የማይጨበጥ የነበረው ሰው ሆኗል። ለሰው ይሰገድ ነበረ? ክርስቶስ ሰው ባይሆን ኖረው አይሰገድም። አሁን ለኢየሱስ ክርስቶስ አሰግጂ፣ እሰግዳለሁ። ምን ስለሆነ? ወልድ ምን ሆኖ ስለመጣ? ወልድ ስጋ ሆኖ ስለመጣ። ወልድ ምን ሆኖ? ስጋ የሆነው ምኑ ነው? ሰው ሆኗ። ስለዚህ ያ የአዳምን ስጋ የአዳምን መልክ የባሪያውን መልክ ስለያዘ፣ አይ ቆይ ይሄ መልክ የአዳም ነው፣ አንዴ ዞር አድርገው በመለኮትና ብለሽ ነው የምትሰግጂው። ፊት ለፊትሽ ላለው ሰው ለሆነው ክርስቶስ ነው የምትሰግጂው። ፊት ለፊት ላለው ክርስቶስ እሰግዳለሁ፣ ምክንያቱም ስጋ። ስለዚህ ሰው ነው እኮ ሰው ነው ስጋ፣ ፍጹም ሰው ፍጹም ነው። ስለዚህ መንፈስ ቅዱስም ልክ ወልድ ሰው ሆኖ ይኸውልሽ፣ መንፈስ ቅዱስ ልክ እንትን ወልድ ልክ የማይታይ የነበረው መንፈስ እኔ ኤልያስ ያላዩት እንዲታይ ሆኖ ሰው ሆኖ እንደመጣ ሁሉ መንፈስ ቅዱስም እርግብ ሆኖ መጥቷል። ልክ ለወልድ ሰው ሆኖ ሲመጣ ይህ ሰው ነው ይህ አምላክ ነው ብለሽ ለይተሽ እንዳልሰገድሽ ሁሉ መንፈስ ቅዱስ ከወልድ ጋር እኩል የሚመለክ አምላክ ነውና እርግብ ሆኖ መጥቷል። በእርግብ አምሳል ለመጣው መንፈስ ቅዱስ ትሰግጃለሽ ወይ? ነው ጥያቄ። ልክ ለወልድ ሰው ሆኖ እንደመጣው እንደሰገርሽው መንፈስ ቅዱስ በእርግብ አምሳል መቷል። ወቅቱ ላይ ብትኖሪ ያ መንፈስ ቅዱስ አምላክ ነው ብለሽ ትሰግጅለታለሽ? ወቅቱ ላይ ብሆን እሰግዳለሁ። ግን የእርግብን ምሳሌ ይዤ ለወደፊት አልሰግድበትም። አትስገጂ የሚል ከየት መጣ? በምን አንቺ እንዴት ወሰሽ? እሱ እርግብ ሆኖ ከመጣ ከዚህ በኋላም እርግብ ሆኜ ነው የሚገለጠው ቢል ልታፍሪ ነው? ምንም መጽሐፍ ቅዱስ ላይ ያልተጻፈውን ነገር ግን በራስሽ ግምት አይ ከዚህ በኋላ መንፈስ ቅዱስ በእርግብ አምሳ ላይ መጣ ማሽና ይሽ እሺ ቆይ ሐዋርያት ላይ የወረደው መንፈስ ቅዱስ ነው ምን ሆኖ መጣ እንደ እሳት ሆኖ ነው የሚለው እኮ ስለዚህ እሳት ሆኖ መጣ እሺ በወቅቱ ላይ ያ እሳት ሆኖ የተገለጠውን መንፈስ ቅዱስ መንፈስ ቅዱስ አይደለም አንተ የተፈጠርክ እሳት ነህ እንለዋለን እንለው ራሱን በእሳት መልክ ስለገለጠ አይደለ? አዎ። ጥሩ። ሙሴ በቁጥቋጦ መሃል እሳት አናገረ አይደለ? በእሳት መልክ አናገረው። አዎ። ሙሴ ያናገረ የነበረው እሳቱ ነው? እግዚአብሔርን ነው። እግዚአብሔር ነው። በምን ገለጠ? በእሳት። ስለዚህ እግዚአብሔር አምላክ ራሱን በብዙ መንገድ ይገልጣል። ልክ ነው፣ ሀሳቡ ገብቶኛል። ያው በወቅቱ በሚገለጥበት ነገር እንሰግዳለን ምክንያቱም እግዚአብሔር ነው ብለን፣ ግን የዛን ምሳሌ አድርገን የምንሰግድ ከሆነ ይሄ መጽሐፍ ቅዱስ ላይ ከተጻፈው ቃል ጋር ይጣረስብናል እሱ ምክንያቱም መጽሐፍ ቅዱስ እንግዲህ ዘዳግም ላይ ያው በግልጽ የተጻፈ ነው ይሄ፣ በሰማይ ካለው በምድርም ካለው ከምድርም በታች ባለው የማናቸውንም ምሳሌ ነው የሚለው። የማናቸውንም። እሺ፣ እግዚአብሔር መገለጥ አቁሟል? አላቆመም። አሁን በምን እንደሚገለጥ አንቺ ቀድመሽ ታውቂያለሽ? አላውቅም። ስለዚህ የተዘጋ ምዕራፍ አይደለም። ማለት ከዚህ በኋላ አልገለጥም አላለ። አላለም። ግን ያው እንዴት ነው አሁን? እስኪ ይህንን ይህንን ቃል እራሱ እንደገና እስኪ በምን መንገድ ነው አሁን እናንተ የምታዩት? ነው በማናቸው ምሳሌ ማለት ልገለጥበት ስችል። ቆይ ቆይ፣ እግዚአብሔር አምላክ አሁንም በብዙ አይነት መንገድ ይገለጣል። እሺ ምሳሌ ልስጥሽ። ጴጥሮስ ያ መንፈስ ቅዱስን ሊሸውድ የመጣው እሱ። ቆይ ሳውል ሲያሳድደው የነበረው ማንን ነው? ሊገላቸው ዳዊትን። ሳውል ሳውል በአዲስ ኪዳን ሳውል፣ በአዲስ ኪዳን ታውቂዋለሽ? አዎ። ማንን ነበር የሚያሳድደው? ክርስቲያኖችን፣ ክርስቶስም የሚከተሉትን በጣም አሪፍ። ኢየሱስ ክርስቶስ ደማስቆ ሲገለጥ ማንን ታሳድዳለህ ካለው፣ ክርስቶስን ታሳድዳለህን? የተባለው እኔን ለምን ታሳድደኛለህ ነው አይደለ? ያለው ደማስቆ ላይ ግን እኮ ኢየሱስ ክርስቶስ እኮ አድርጓል የዛን ሰዓት፣ እንዴት ሊያሳድደው ይቻለ? ያው ተከታዮቹን አሳደደ ማለት እና ሰጲራ። ትክክል፣ እግዚአብሔር ይስጣችሁ። ሁለቱን ታሪክ ታስታውሻለሽ? መሬታቸውን የሸጡት የማንን ህብረት ሊቀላቀሉ ነበር? የሐዋርያትን አይደለ? ላግዝሽ የሐዋርያትን ህብረት ሊቀላቀሉ መሬት ሸጡና ግማሹን ደበቁት። ምናልባት ላሽ የምንልበት ምናም ብለው ማለት ነው። ከዛ ታዲያ አናኒያ ቀደመና ጴጥሮስ ጋር መጣና ይኸው የሸጥ ነው ምናም ብሎ ሰጠ። መንፈስ ቅዱስ ሐዋርያትን ነው አለ የሸወደው። እሱ አናኒያ ግማሹን ብር ደብቆ ምና፣ ይህ ሁሉ የሸጥኩት ይህን የሸጥከው ሲ አሸጥኩ ምና አለው ጴጥሮስ እኔ እኛን ሸወድክን ያለው መንፈስ ቅዱስን ሸወድክን ያለው መንፈስ ቅዱስን እሱ ግን የሸወደው ማንን ነበር? ሰዎቹን ጥሩ። ስለዚህ እነዛ ሰዎች የማን መገለጫዎች ናቸው? ያው መንፈስ ቅዱስ ማለት ነው። ስራውን እኮ እነሱን መዋሸት ማለት ማንን መዋሸት ሆነ አሁን? መንፈስ ቅዱስን መዋሸት። ግን ሰው ናቸው፣ ግን መንፈስ ቅዱስ ነው። ይሄ እኮ ተግባባል። የእግዚአብሔር መንፈስ በሰዎች ውስጥ አልፎ እንደሚጠራ አልፎ ሳይሆን አልፎ ሳይሆን ሆኖ አልፎ ማኮ ሆነ፣ የሚጠራ አዎ። ስለዚህ ለምሳሌ አሁን ቅዱሳንን ማሳደድ ማለት የእግዚአብሔር የሆኑትን ማሳደድ ማለት እሱን ማሳደድ እንደሆነ ለጳውሎስ ሲነግረው ተረዳን ማለት ነው። የቃሉ ማደሪያ ስለሆኑ አንድም ደግሞ ይኸውልሽ ለምሳሌ እኛውን ቅዱሳን ተብለን የተጠራ ነው፣ ቅዱሳን ተብለን የተጣራ ነው በጥምቀት የክርስቶስ አካል ስለሆነ ነው። አደለም? ቅዱሳን እንልኩ አደለ ሁላችንም ስለዚህ አንቺ አሁን ለምሳሌ በክርስቶስ አምነሽ እስከተጠመቅሽ ድረስ አካል ተብለሽ ትጠሪያለሽ። የክርስቶስ አካል እኔ አንቺን መጥቼ ባሳድድሽ ማንን አሳደድኩ ማለት ነው? ክርስቶስን ምክንያቱም አንቺ የክርስቶስ ምን ስለሆንሽ፣ መገለጫ ማደሪያ ስለሆንሽ፣ አካል ስለሆንኩኝ ልክ ነው። ስለዚህ ቅዱሳን የሆኑ ነገሮች ሁሉ የማን ማደሪያ ናቸው ነው የምንለው? የእግዚአብሔር። ለምሳሌ ሕንፃ የእግዚአብሔር ማደሪያ ነው። በአዲስ ኪዳን ይህ የአባቴ ቤት ነው አለ ያን ህንፃ ግን የሰራው ሰለሞን ነው ግን ያ የሰለሞን መቅደስ የአባቴ ቤት ነው ብሎ ሲናገር ይህ የአባቴ ፍቃድ ያለበት ቤት ነው ማለት ነ ለምንድን ነው ስንል ቤቱ ድንጋይና አፈር ነው ሰለሞን የገነባው ነው ግን ያ ቤት ግን የአባቴ ቤት ነው ቤቴን የንግድ ቤት አደረጋችሁት ብሎ እግዚአብሔር ስለ ቤቱ ተቆጣ አደለ ስለ ቤቱ ያ ቤት የማን ቤት ስለሆነ የእግዚአብሔር ቤት ስለሆነ ለምን እራሱን የሚገልጥበት ቤት ነው ራሱ የሚገለጥበት ቤት ነው። ስለዚህ ያ ቤት በእግዚአብሔር ቅዱስ ስለሆነ የተቀደሰ ስለሆነ ያ ቤት ከሌሎቹ ቤት የተሻለ ምን አለው? የተሻለ ምን አለው? ክብር አለው። ለምን? እግዚአብሔር ራሱ የሚገልጥበት ቤት ስለሆነ። ስለዚህ እግዚአብሔር አምላክ መገለጫዎቹ ብዙ ናቸው። ለምሳሌ አሁን እንጨት እንጨት ነው። እንጨት እንጨት ነው። ከጎኑ ሁለት እንትኖች ወንበዴዎች ተሰቅሏል። ሁለቱም ማንም አያስባቸው። ግን ከሁለቱ እንጨቶች የትኛው የተለየ ነው ሲባል የክርስቶስ ለምን ሲባል ክርስቶስ ስለዋለበት ደሙ ስለፈሰሰበት ያ እንጨት ከእንጨቶች ሁሉ የከበረ ሆነ። ለምን ማረፊያው ነበረ፣ ዓለምን ያዳነበት መቅደሱ ነበረ። ለምሳሌ የደም ስሬት እንትን እብራውያን ላይ ስትመለከችው ቅዱስ ጳውሎስ እንደዚህ ብሏል፣ የአዲስ ኪዳናችን መቅደስ አላት። ማንም ምስቀል መስቀልን ቀራኒውም ማለት ነው። ምክንያቱም ሊቀ ካህን በመቅደሱ ነው አይደለ? ለማንጻት ደም ይዞ የሚገባ የነበረው የከብት የፍየል ምናምን በኦሪት የነበረው። ጌታችን ኢየሱስ ክርስቶስ ግን የአዲስ ኪዳን ሊቀ ካህን ነውና ሌላ ደም የሚፈስ ሳያስፈልገው የራሱን ስጋና ደም ይዞ የአዲስ ኪዳኗ ድንኳን የተባለችው በአብርሃም ድንኳን የነበረችውም በአዲስ ኪዳን ቀራንዮን ምን አደረጋት? ደሙን የሚያፈስባት ምን አረጋት ማለት ነው የአዲስ ኪዳን ድንኳን አረጋት። ስለዚህ ያቺ መስቀል ለአዲስ ኪዳን ለሰው ልጆች የኃጢአት ስሬት የሚቀርብባት የመስዋዕት ማቅረቢያ ሆነች ማለት ነው። ስለዚህ ያቺ እንጨት ከሌሎቹ እንጨት የተለየች የሆነችው የዘላለም ሕይወት የሚሰጥ አምላክ መስዋዕት ያቀረበባት የአዲስ ኪዳን ድንኳኑ ስለነበረች ነው ብሎ ምንንትና ቅዱስ ጳውሎስ፣ ስለዚህ ለዕብራያኖች ላከላቸው። እንዲሁም ከሊቀ ክህነቱን ከማን ጋር አወዳድሮ መሰለሽ? የአሮንን ሊቀ ካህንነት ዝቅ አደረገውና ከመልከጼዴቅ ሊቀ ካህንነት ጋር ከፍ አድርጎት ክርስቶስን የአዲስ ኪዳን ሊቀ ካህናችን አለው። ሊቀ ካህን ማለት በኦሪት የሚያደርገው ለማስታረቅ ራሱ የሚነጻ ነበረ። ክርስቶስ መንጻት የሚያስፈልጉ አይደለም፣ ንጹህ ነው በባህሪ የባህሪ ንጽህን ያለው ነው። ሊቀ ካህን የሰዎችን ኃጢአት ለማስተሰር የግዴታ የሚታረድ የሚፈስ ደም ይዞ መምጣት ነበረበት። ክርስቶስ ግን የራሱን ደም ይዞ ወጣ። የአዲስ ኪዳን ሊቀ ካህነቱን ብቻ ሳይሆን ደግሞ ያንን መስዋዕት የሚቀበልም አምላክ ስለሆነ ደግሞ ራሱ መስዋዕት ሆነ። ራሱ የሰው ልጆች ሞቶ በሞቶ አዳነን ስለዚህ ቤዛ ሆኖ አዳነን እንጂ ለምኖን አንልም ከለመነ የእሱ ቤዛነት ውድቅ ይሆናል ውድቅ ይሆናል ለምኖ ሳይሆን አስታረቀን ቤዛ ሆኖ ከማን ከአባቱ ከማን ከራሱ ከማን ከመንፈስ ቅዱስ ለምን ይቅር ማለት ስልጣን የሚያሳይ ስለሆነ እግዚአብሔር አምላክ ዘላለማዊ አባት ስለሆነ በክብርም በስልጣንም በመፍጠርም ይቅር በማለትም ወልድ ከአብና ከመንፈስ ቅዱስ ጋር እኩል ስልጣን ስላለው አስታረቀን እንላለን ከአባቱ ታረቀን እንላለን ከራሱ በምን በራሱ ደም ደግሞ ከመንፈስ ቅዱስ ጋር ማስታረቀ እንላለን ለምን ያቺ የቀረበችው መስዋዕት ከእግዚአብሔር ጋር የሰው ልጆች እርቅ የሚፈጽሙበት ነው ስለዚህ መካከለኛ ብለን እንጠራዋለን ቅዱስ ጳውሎስ እንዳለው ለምን መካከለኛ ተባለ ስንል ሰውም ነው አምላክም ነው አምላክ ሰው ሆኗልና ሰው ሆኖ ደግሞ በደሞ አስታርቆናል፣ እና እንደዛ ብላ ቤተክርስቲያን ትሄዳለች። ተከታታይ ትምህርት አለኝ። ሌላ ቀን በደንብ በሰፊው እናወራለን። እሺ፣ እህት አለ፣ በርቺልኝ፣ በርቺልኝ። እግዚአብሔር ከአንቺ ጋር ይሁን።